ይሄ እኔ የለበስኩት ሰዴታ ይባላል። እንደ ድሪያ የተሰራ ስለሆነ ቆሎ ይባላል። ድሮ እናቶች የሚለብሱት እናቶች አለባበስ ነው። የወጣቶች የሚለብሱት እዛ ጋ ያለው ነው። ይሄ የእናቶች ነው። አንደኛ የመለመድ ተዋወቅ ነው፣ የልምድ ልውውጥ ነው፣ ለገበያ ትስስር ነው። በጣም ጥሩ ነገር ነው። የአመቱ አዲስ ነገር ላለ እኛ ደግሞ በተቻለ በዲዛይን በአሰፋፉ ይለት አገባቡ እና በጥልፉ የተለያየ ዲዛይን የምናቀርበው ለምሳሌ እኔ ጋር ያለ ጓደኛ ጋር ላይኖር ይችላል። ጓደኛ ጋር ያለ ደግሞ እኔ ላይ ይችላል። የተለያየ እዚህ አሁን አደራሽ ውስጥ የተለያየ የተለያየ ዞን የተለያየ እንትን ነው አለ። እንደዛ ነው የተለያየ ነገር ጥሩ ነገር ይዘ ከቀረብኩ ይሄ መሸጥ እድልም እንደዛ ነው ሰፊ የሆነ ታገኛለ ማለት ነው። እሴቱን የጠበቀ ነው ሁሉም ልብስ ሲሰራ ምክንያቱም ልብስ ውስጥ ስትሆን ትውፊቱን የጠበቀ ነው መሆን ያለበት እና እሱንም ተጠንቅቀን ነው የምንሰራው። ያው የሚሻሻል ነገር ሊኖር ይችላል። የሚሻሻለው ዲዛይኑ ነው እንጂ ትውፊቱ አይደለም። ስለዚህ በዚህ ነው እየሰራን ያለ ነው። ቆንጆ ነው። ቆንጆ ቆንጆ ልብሶች ደግሞ በዲዛይነሮች የተሰሩ ቆንጆ ቆንጆ ዲዛይኖች አሉ። ባህል የራስ መገለጫና ራስን መልሶ የሚያሳይህ ነው እና የአንድ ብሄረሰብ መገለጫ ቋንቋ እና አልባሳቱ ስለሆነ ሁሉም ብሄር ብሄረሰብ ይሄ የክሌ ነው ብለን አውቀን የልምድ ልምድ ልውውጥ አብረን አድርገን ሌላ አካባቢ ሌላ አካባቢ ቢለበስ ደስ ይለኛል። ለሚመጣው ትውልድ የሚተላለፍ ይሆናል። ባህሉ አይጠፋም። ይሄ የከሚሴ ልብስ ነው። ከድሮም ጀምሮ የሚታይ የከሚሴ ባህል የሚታወቅበት ነው። ይሄ ማለት ነው ወጣት ሴቶች የሚለብሱት ባህላችንን እያሳደግንበት ነው።